የሚባለው ነገር እንደ ሌላ እምነት ተከታዮች በአደም አለመታዘዝ የመጣ በሽታ አይደለም። ሰይጣን ያመጣብንም ነገር አይደለም። የኃጢአት ውጤትም አይደለም። ሞት የአምላካችን የአላህ ፕሮግራሙ ነው፣ እቅዱ ነው። ሞትና ሕይወትን አላህ የፈጠረው የትኛው ስራችሁ ይበልጥ ያማረ መሆኑን በተግባር ሊሞክራችሁ ነው ነው ያለው። አደምና ሀዋ ዓለይሂመ ሰላም አትብሎ የተባሉትን የዛፍ ፍሬ በሸይጣን አሳሳችነት ወስደው ሲበሉ በወቅቱ ነበራችሁ እንዴ? ከበሉት ፍሬ ደርሷችኋል? እንዲበሉ ተባብራችኋል? አይታችኋል? ሰምታችኋል? ምን ማለት ነው ታዲያ? ባላያችሁት፣ ባልሰማችሁት፣ ባልተባበራችሁት፣ ባልነበራችሁበት፣ ድርሻው በሌላችሁ ነገር ሁለቱ ላጠፉት ጥፋት እርግማኑን እናንተ የምትቀበሉት? እኛ የምንድነው በግል እምነታችን ነው። ግልጽ ነው። ከአባት ወደ ልጅ የሚተላለፍ ዘላለማዊ ድህነትም የለም። ዘላለማዊ መርገምትም የለም። ይህን ዛፍ የበላችሁ ጊዜ ዘላለም ትኖራላችሁ አትሞቱም እኮ ነው ያላቸው እንዴ። አደም መጀመሪያ የተፈጠረው ዘላለም ሊኖር ከሆነ ላይሞት ከሆነ ምን አዲስ ነገር ታዲያ መጣ? ኢብሊስ እንዴት ሊያታልላቸው ቻለ? ምክንያቱም መጀመሪያ የተፈጠሩት ለዘላለም እንዲኖሩ ነው ብለን ካመንን ኢብሊስ ምንም ያታልልበትን መንገድ አመጣና ይሄን የበላችሁ ጊዜ አትሞቱም አለ። ባይበሉስ ሞት የሚባለው በአደም አለመታዘዝ የመጣ ከሆነ ከአደም ጀነት መግባትና መፈተን በፊት ኢብሊስ እንዴት አላህን ሰዎች እስከሚቀሰቀሱበት አቆየኝ አለ? የምን መቀስቀስ? የሚሞት ከሌለም የሚቀሰቀስ የለም። በአደምም አልጠፋንም፣ በዒሳም አንድነው የምንጠፋው በራሳችን ኃጢአት ነው የምንድነውም በአላህ ቸርነት። ዒሳና አደምን እዚህ ውስጥ ምንም ጣልቃ ገብ የሚያደርጋቸው ነገር የለም አደም በእኛ መጥፋት ዒሳ በእኛ መዳን ላይ ሚናን ሊጫወቱ አይችሉም። ዛሬ ምን ሞተው የምንሰቃየው፣ መሬትን እሾክ የምታበቅልብን ትናንት ወላጆቻችን በፈጸሙት ኃጢአት ነው ብለው ከሰበኩን፣ ከሁለት ሺህ ዓመት በፊት ለኃጢአት ውስጥ ዋጋ ተከፍሏል ትሉን አይደለም? ዋጋ ከተከፈለ የዋጋው ውጤት የታለ?